የዘንድሮው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ሕዳሴ በሚል መሪ ቃል ለ18ኛ ጊዜ በሲዳማ ክልል በተለያዩ ዝግጅቶች በድምቀት ተከብሯል። ይቀርባል። በበዓሉ አከባበር ላይ የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ፣ የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ደምሴ ዱለቻን ጨምሮ ሌሎችም ከፍተኛ የመንግስት የስራ ኃላፊዎችና የፌዴራልና የክልል የፖሊስ አባላት በተገኙበት በሐዋሳ ከተማ በአደባባይ በድምቀት ተከብሯል። የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ በበዓሉ አከባበር ላይ ባስተላለፉት መልእክት ሰንደቅ ዓላማችንን ስናስብ አባቶች ለሀገር ክብር የከፈሉትን መስዋዕትነት በማስታወስ ሊሆን ይገባል ብለዋል። የዛሬውን ስንደቅ ዓላማ ቀን ስናከብር ለዚህ ክብር ሀገራችን ከዚህ በፊት የከፈለችውን ዋጋ አባቶቻችን እየከፈሉ ይህንን ክብር ዛሬ ለእኛ እንዳወረሱን በደንብ ማስታወስ ያስፈልጋል። ስንደቅ ዓላማ ደምና ህይወት ነው። ስንደቅ ዓላማ የሀገር ምልክት ነው። ስንደቅ ዓላማ የዜጎች ክብር ነው። ዜጎች ተከብረው እንዲኖሩ አገር ያለው ዜጎች እንዲሆኑ ሉዓላዊነታቸውን ሌሎቹ አክብሯቸው እንዲኖሩ ሰንደቅ ዓላማ ምልክት ሆኖ ያገለግላል። ከጀርባ ያለው የሀገርና የዜጎች ክብር ነጻነት ምልክት ነው። ይሄ ነጻነት የተገኘው በብዙ ጊዜ እየተፈተነ በተከፈለ በመራራ ደምና ህይወት ዋጋ ነው። ሰንደቅ ዓላማ የሀገር ምልክት ነው ያሉት ርዕሰ መስተዳድሩ የሀገርን ክብር ለማስጠበቅ ኢትዮጵያውያን በጋራ ልንቆም ይገባልን ብለዋል። የሀገራችንን ክብር ከፍ አድርጎ ለማስቀጠል እኛ መላው ኢትዮጵያውያን አንድነታችን አጠናክረን ትጋታችንንም ከፍ አድርገን በፈጠራና በፍጥነት የተከማመሩ ችግሮችን እየፈታን በየምዕራፉ የኢትዮጵያን ከፍታ እያሳደግንና ከፍ እያደረገን እንድንቀጥል በዛሬው ሰንደቅ ዓላማ ቀን አደራ ማለት ይፈልጋለሁ። ሰንደቅ ዓላማ ጀግኖች ኢትዮጵያውያን ለሀገራቸው ዳር ድንበር መከበር የላብ የደምና የህይወት መስዋዕትነት የከፈሉበት የሀገር ሉዓላዊነት መገለጫ ነው ያሉት ደግሞ የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ ናቸው። ሰንደቅ ዓላማችን የተከፈለለትን ዋጋ ለሀገር ሉዓላዊነት ለኢትዮጵያ ነጸብራቅ የወጣባት ፀሐይ ብርሃናማ እንድትሆን ያደረገ የላብ እና የደም ዋጋ የተከፈለበት የሰንደቅ ዓላማ አላማ ቀን ነው የምናከብረው። በተለይ አጥንቶቻቸውን ከስክሰው ደማቸውን አፍስሰው ኢትዮጵያ እንዳትደፈር ሉዓላዊነቷ እንዲከበር ክብሯ ከፍ እንድል ከድህነት አረንቋ ወጥታ ኢትዮጵያ የዜጎችን ማንነትና ክብሯን እንድትጠብቅ ያደረጉ ለጀግኖቻችን የምናስብበትና በደም የመጣውን የሰንደቅ አላማችንን ቀን የምናበስርበት ቀን ነው። በደማቅ አከባበር እያከበር ነው የምንገኘው። በበዓሉ አከባበር ላይ አግኝተን ያነጋገርናቸው ናቸው የፌዴራልና የክልል የፖሊስ አባላት የሰንደቅ አላማ አከባበሩ እንዳስደስታቸው ጠቁመው ሰንደቅ አላማን ከነ ሙሉ ክብሩ ጠብቆ ለትውልድ ለማስተላለፍ እንደሚሰሩም አስረድተዋል። ሰንደቅ አላማ ማለት ለኛም ሆነ ለህዝቡ ለኢትዮጵያ ህዝብ የአንድነት መገለጫችን እንዲሁም በስንት የመስዋዕትነት የመጣ የአባቶቻችን ደምና አጥንት ከስክሰው ያመጡ ስለሆነ እኛም የነሱን ለትውልድ ለማስተላለፍ ያለውን እኛም እንደዚህ አብረን ለቀጣይ ለማስተላለፍ እንሰራለን። የሚል ሰንደቅ አላማ ለሁሉም የብሔር ብሔረሰቦች የአንድነት መገለጫችን ነው ብዬ አስባለሁ። በአባቶች ደም አጥንት የተገኘ ትልቅ ሉዓላዊነትን ያስከበረ ባንዲራ ነው። ብዙዎች ዋጋ የከፈሉበት፣ ብዙዎች የሞቱበት፣ ብዙዎች ደግሞ ዋጋ ከፍለው ብቻ አይደለም ለትውልድ ያስተላልፉበት ቀን ስለሆነ ይህ የባንዲራ ቀን ለእኔ ልዩ ቀን ነው። ልዩ ክብሮት አክብሮት የሚሰጠው ነው። ዛሬ እኔም በዚህ ልክ ሲያከብር በቀጣይ ደግሞ ያሉ አባቶች እናቶች፣ በዳር ድንበር ያሉ ሰላም አስከባሪዎች ይህን የሰንደቅ አላማ ፕሮግራም በዓልን ሲያከብሩ እጅግ በጣም ደስ እያላቸው እያከበሩ ያሉበት ሁኔታ አለ በኢትዮጵያ ደረጃ ላይ። እኔም ዛሬ እጅግ በጣም ደስ ብሎኛል።